ክቡር አባታችን መላከ ብሥራት ቆሞስ አባ ወልደ ኢየሱስ የካቴድራላችን አስተዳዳሪ፣ ክቡራን አበው መነኮሳት፣ ካህናት፣ ወንድሞች ዲያቆናት የጌታችንን ትንሣኤ ክብራችሁ መሆኑን አውቃችሁ ትንሣኤው በሚከበርባት በአጸደ ቤተ ክርስቲያን የተሰበሰባችሁ ማኅበረ ምእመናን ሁላችሁ በልዑል አምላካችን በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ቆያችሁ? ጨለማን ያስወገደ የሞትን ሰንሰለት የበተሰ ትንሣያችንን ያረጋገጠ በኩረ ትንሣያችን የሆነ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሁን በቅዳሴው ላይ ሲነበብ የሰማነው ቅዱስ ቃል በዮሐንስ ወንጌል ምዕራፍ ሃያ ቁጥር አንድ ጀምሮ የተመዘገበ ነው። ንባቡ እንደሰማ ነው። በጌታችን የትንሣኤ ዕለት ለፍለጋ ትንከራተት የነበረች መግደላዊት ማርያምንና ያደረገችውን ጉዞ የሚያወሳ ነው። ከሳምንቱ በመጀመሪያው ቀን ይላል! ከሳምንቱ የመጀመሪያ ቀን ዕለተ እሁድ ናት። ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ገሰገሰች ይላል። ይህች እናት እንቅልፍ ያሳጣት ጉዳይ አለ። ይህች እናት! ተደላላ እንዳትተኛ የሚጠዘጥዛት ጉዳይ አለ። የአብ የጌታችን መከራ ነበር። አርብ እለት የደረሰበትን አይታለች። በእርሷ ሕይወት ላይ የዋለውን ውለታ ታውቃለች። የአርቡ መከራ እንቅልፍ ይነሳ ነበር። ከሞቱ አሟሟቱ እንዲሉ በኢየሱስ ክርስቶስ ላይ ያደረጉበት ቋንቋ የሚገልጠው አልነበረም። ይሄንን ታውቃለች። ወደ መቃብር ዮሴፍና ኒቆዲሞስ በክብር ገንዘው ወደ አዲስ መቃብር ሲያወርዱት አይታለች። እንደ ተራሩ ሩቅ ብሲ በዝምታ አልገነዙትም። ቅዱስ እግዚአብሔር ቅዱስ ኃያል፣ ቅዱስ ሕያው የማይሞት አቤቱ ይቅርበልን እያሉ ገንዘውታል። መቃብር ሲያወርዱ ታይታለች። እንደ አይሁድ ልማድ በሦስተኛው ቀን የሞተውን ሰው አካል ሽቱ መቀባት ልማድ ነበረና ባለውለታዋ ጌታ በመቃብር አድሮ እንደ እርሷ የተዋለላት እያለች ሽቱ አለመቀባት መቀባት ዕዳ ነው ብላ ያንን ጨለማ ተጋፍታ ወደ መቃብሩ ገሰገሰች። ሞት አላስፈራቱ። ያ ጨለማ ገዳዮች የያዙት ጨለማ ነው። ወደ ኢየሱስ ክርስቶስ መቃብር ዘወር የሚል እርምጃ እንደሚወሰድበት የተነገረበት ጨለማ ነው። ፍቅሩ አስችሏታልና ጨለማውን ተጋፍታ ወደ መቃብሩ ገሰገሰች። መቃብሩ ደጃፍ ስትደርስ አስደናቂ ነገር ተመለከተች! ወንጌላውያን በየራሳቸው ገለጻ እንደገለጹ መቃብር፣ ክፈቱልኝ፣ መግነዝ ፍቱልኝ ሳይል መቃብሩ እንደተዘጋ መድኃኒታችን ኢየሱስ ክርስቶስ ከሞት ተነሥቷል። የመቃብሩ አለመከፈት፣ የመቃብሩ ድንጋይ ትልቅ መሆን ያስጨንቃቸው ከነበሩ ሴቶች አንዷ እቺ መግደላዊት ማርያም ናት። ሌሎችም እናቶች ነበሩ። መልአከ እግዚአብሔር የመቃብሩን ድንጋይ ያንከባበ በላዩ ላይ ተቀምጦ ይጠብቃቸዋል። ማርያም መግደላዊት ወደ መቃብሩ ስትመጣ መቃብር አፉን ከፍቷል። ዝቅ ብላ ብትመለከት የጌታ ኢየሱስ ሥጋ አልነበረም። እየሮቀች ወደ ደቀ መዛሙርቱ ሄደች። ጌታዬን ወስደውታል አለች። አያችሁ፣ ማርያም መግደላዊት እንኳን ኢየሱስ ተነሥቷል ብላ ለመናገር አልደፈረችም። ጌታዬን ወስደውታል ያለችው አንድ የሚሰርቅ ሰው የሰረቀው መስሏታል። አዎ፣ እነዚያ ሰቃዮችስ ተኝተን ሳለን ደቀ መዛሙርቱ ሰርቀው ወሰዱ በሉ አይደል ያሉት? የሚደንቅ ነው። በዓለም ታሪክ መቃብርን ለማስጠበቅ ሙት እንዳይነሳ ጠብቁልን ብለው ዘበኛ ያስቀመጡ አይሁድ ናቸው። አሁን ታላላቅ መካነ መቃብራት በዘበኛ ይጠበቃሉ። ዘበኛ መቃብሩን የሚጠብቀው ቆሻሻ የሚጥሉ መቃብር የሚያፈልሱ እንዳይኖሩ እንጂ ሙት እንዳይነሳ አይደለም። ኢየሱስ ከሞት ይነሳል ብለው መቃብር አስጠበቁ። እነዚህ አይሁድ የሚገርም ነው። ሬሳ ይነሳል ብለው የሞተ ይነሳል ብለው ጠብቁልን ብለው ዘበኛ አቆሙ። መድኃኒታችንን ዘበኛ አላስቀረው። እነርሱ ትንሣኤው እንዲታበል ሐሰት እንዲባል ብዙ ገንዘብ ከፍለዋል። ሁሉን በገንዘብ እናደርጋለን የሚሉ ጥጋበኞች ነበሩ። ይሁዳን በሰላሳ ብር እንደገዙት እንዳፈሱ አንተ እሽጥልን እንጂ ሰላሳ እንሰጠሃለን አሉት። አሁንም አልተነሳም ብላችሁ አውሩ ገንዘብ እንሰጣለን አሉ። መግደላዊት ማርያምም መቃብሩ ስታይ ባዶ ሆነባት። ጌታ ኢየሱስ ነው ታላለች፣ ለደቀ መዛሙርት ነገረች። ሌላው ደቀ መዝሙር ዮሐንስ እየሮጠ መጣ፣ መቃብሩ ደጅ ደረሰ፣ ግን አልገባም። ለምን? ሽማግሌው ጴጥሮስ ሊጠብቅ። ጴጥሮስ መጣ፣ ወደ መቃብር ገባ። በጌታችን መቃብር የክርስቶስ ኢየሱስ ሥጋ የለም። የእኛ አምላክ መቃብር ያልያዘው ሕይወት ሆኖ የእኛ ጌታ ገንዘብ ያላስቀረው እውነት ሆኖ የሞትን አሽክላ ሰባብሮ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይን ከሞት ተነሥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። ይህችን ሌሊት ነጭ ለብሰን ደምቀን የቆምነው ኢየሱስ ከሞት ስለተነሳ ነው። የእሱ መነሳት ትርጉሙ ብዙ ነው። አንዱን እጫ እናምሳ። ኢየሱስ ከሞት መነሳቱ ምን ትርጉም እንዳለው ዲያቆኑ አነበበልን። ምን ብሎ በአንደኛ ቆሮንቶስ ምዕራፍ አሥራ አምስት ላይ ክርስቶስ ከሞት ካልተነሳ እምነታችን ከንቱ ናት። ሞት በሰው በኩል ስለመጣ ትንሣኤም በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ በክርስቶስ ደግሞ ሕያዋን ይሆናሉ አለ። የክርስቶስ መነሳት ነጭ ለብሰን ለመድመጣችን ጸጋ ነው፣ ማስረጃ ነው፣ ኃይል ነው። ወገኖቼ ከእንግዲህ ክርስቲያኖች ትካዜ የለብንም። አንገታችንን ጉልበታችን መሀል ቀብረን አናለቅስም። የዚህ ዓለም ኃያላት ሥጋቸው በመቃብር ፈርሶ በስብሶ አጥንታቸው በዚያው በመቃብር ጸንቷል። የእኛ ጌታ የድንግል ማርያም ተነሥቷል። ቀና ብለን እንሄዳለን። አሁን ግርማ አለን። አሁን ወቀሳለን። አሁን ለማጨቀ በርይሳለን። አሁን እልል እንላለን። ሰይጣንን እናሳፍራለን። አሁን ለአምላካችን የምስጋና መሥዋዕት እንሰዋለን። ስንዘምር አናፍርም፣ ስናስቀድስ አናፍርም። አጀታችሁን አስራችሁ የቆማችሁን እኮ ክርስቶስ ኢየሱስ ከሞት ስለተነሳ ነው። የትንሣኤው ጌታ እንዳለ አምናችሁ ነው። ካባደረባችሁ ከፊታችን የተቀመጣችሁ ከሞት የተነሳ የትንሣኤው ጌታ ስላለ የሱ ሽራ ልትወሩ ቀርባችኋል። እንኳን ደስ አለን፣ እንኳን ደስ አላችሁ። ክርስቶስ ከሞት ተነስቷል። አኔን በውለት ተነስቷል። ይቆየ ተስባለ እግዚአብሔር